ሐረግ ድራማ በክፍል መቶ እንግዲህ አቤልና ዳግም ከጓደኝነት ወደ ጠላትነት ተቃይረዋል ማለት ነው። እንዲሁም ያፌትና ናታን ከወንድምነት ወደ ጠላትነት ተቀይረዋል ማለት ነው። አሁን ላይ ሐረግ ድራማ ላይ ደስ የሚሉ በጓደኝነት የሚቀጥሉት ቢኒያምና ጽዮን ናቸው። እነሱም እንግዲህ ትልቅ የሆነ እንቅፋት ተጋርጦባቸዋል ማለት ነው። ይሄ እንቅፋትም እንግዲህ ከማታረቃቸው ሌላ ትልቅ ችግር ሊፈጠር ነው። ለምን ካላችሁኝ አቤል እንግዲህ ከያፌት ያሉ መረጃዎችንና እ ኤፍራታ ቤት ለመኖር የፈለገበት ዋናው ምክንያት ጽዮን ናት። ምክንያቱም ያፌት ጽዮንን እንዲነካበት አይወድም፣ እህቱ እንደሆነች ያውቃል። ስለዚህ በ በተደጋጋሚ እዚያ ቤት እንደምትመጣ ስለሚያውቅ ነው ወደ እዚያ ቤት ለመኖር የገባው ማለት ነው። አንድ መረጃና አንድ ፋይል ይዞ ያፌት ቤት ውስጥ ያሉትን መረጃ የሴቶችን ሁሉን ነገር አውጥቶ ለጽዮን በማሳየት በናታን አፈራርቶ አሁንም ጽዮን በድጋሜ ከሱ ጋር እንድትሆን ሊያደርጋት ነው ለምን እንደዛ ሚያደርጋት? ዳግምና ጽዮን የጀመሩት ስራ ካልተሳካላቸው ከዚች ልጅ ጋር የጀመሩት ስራ የእውነት ተሳክቶላቸው አቤል ጋር ያሉትን አንደኛውን ፋይል ቢያጠፉበት እንኳን ሌላ ፋይል ሊይዘባቸው ይችላል ብዬ አስባለው። ጽዮንና ዳግም ነገሮች እንዳሰቡት የሚሄድላቸው አይመስለኝም። ምክንያቱም አቤል ሌላ ፋይል ደግሞ ያፊት ፍላሽ ውስጥ አውጥቷል ማለት ነው። መጀመሪያ የነበረ የናታን ቪዲዮ ብቻ ነበረ። አሁን ግን ሌላ ፋይል ደግሞ ተይዟል ማለት ነው። ምናልባት በዚህ አስፈራርቶ ጽዮን አሁን ከእሱ ጋር እንድትውል ሊያደርጋት ይችላል ማለት ነው። በናታን እያስፈራራ አሁን ላይ ጽዮንና ዳግም ግን ለቢኒያምም ሆነ ለናታን ቢኖግሯቸው ነገሩ የሚቀል ይሆናል ብዬ ነው የማስበው። ነገር ግን እንዲሁ ከቀጠሉ ናታን በዛጋ ችግሮችን አቀለልኩ በዚህ ጋር ደግሞ ሌላ ችግር ይፈጠርበታል ማለት ነው። በሌላ ለኤፍራታ እንኳን ጽዮን ችግሮችን ምን ሊያደርጉ እንዳሰቡ አልነገረቻትም። ምናልባት ይህን ነገር ነግራት ቢሆን ኤፍራታ አቤልዛቤት ሲኖር ጥንቃቄ ልታደርግ ትችል ነበረ። ብቻ ሐረግ ድራማ አሁን ላይ በጣም ብዙ ሰብሰብሰብ እያለና ቀጣይ ክፍል ያለውን ለመጎመት ለመገመት በጣም የሚከብድ ነው ማለት ነው። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። እንግዲህ ሐረግ ድራማ እያለ እያለ ክፍል መቶ ደርሷል። እንደውም ከዚህ በፊት የሚያልቅ መስሎን ነበር። አሁን ግን እየቀጠለ ነው ማለት ነው። በወንጀል ላይ ወንጀል እየተሰራ እኛ ወንጀለኞቹ መቼ ነው የሚያዙት? መቼ ነው ዋጋቸውን የሚያገኙት? በተለይ ያፌት ሁሌም የሚያናድደን የሚያቃጥለን የሚያንጨረጭረን ኤፍራታና ናታን መሀል ገብቶ የነሱ የልባቸው ሰበር የሚያሳዝነን የናታን የዋህነት፣ የኤፍራታ ደግሞ ምስኪንነት፣ የያፌት ኃይለኝነት፣ የሉሊት አዝናኝ ጨዋታዋ ከተንኮል ጋር የምታዝናናን ነገር ያበቃል ብለን እኛ እንደውም እየጠበቅን ነበረ። ሉሊትም እንግዲህ ወንጀለኛ ሆና በተንኮሏ ትቀጣለች ብለን ስንጠብቅ ነገሮች እየተወሳሰቡ እንግዲህ ክፍል መቶ ድረስ ደርሷል ማለት ነው። ከዚህ በኋላስ ደግሞ እነዚህ ወንጀለኞች ለሰሩት ስራ ዋጋቸውን ያገኛሉ? እዛ የሚሰቃዩት ሴቶችስ ከዛ ስቃይ ወጥተው ወደ ነጻነት አለም ይቀላቀላሉ ወይስ ደግሞ እንዲሁ በወንጀል ላይ ወንጀል እንደተደራረበ ወንጀለኞቹም ወንጀል እንደሰሩ የተበደሉትም ተበዳይም ዋጋውን ሳያገኝ የሚያልቅ ይመስላቸዋል? ግምታችሁን በኮሜንት አስቀምጡልኝ። እኔ ግን አሁን መጨረሻ ላይ የአፌትና ሉሊት ዋጋቸውን ተሰጠው ተበዳዮቹ ነጻ ወጥተው ኤፍራታና ናታን አንድ ላይ ሆነው የሚያልቅ ይመስለኛል። ግን ደግሞ ከዛ በፊት እዛ ለመድረስ ብዙ ውስብስብ የሆኑ ችግሮች ሊፈጠሩ ይችላሉ ማለት ነው። ኤፍራታ አሁንም ቢሆን ናታን ጋር ለመሆን እቅድና ፕላኗን አልሰረዘችውም። ናታንን በኤፍራታ ተስፋ አለው። እነዚ የታገቱ ሴቶችም እንግዲህ እንዲወጡ ናታን እየሰራ ይገኛል። ኤፍራታ ለማስወጣት ቶሎ ነገሮችን አስተካክላ ከያፌት ተለይታ ናታን ጋር መሆን ፈልጋ ነበር። ነገር ግን ነገሮች እንዳሰበችው እየሄዱላት አይደለም። ኤፍራታ ላይ በጣም ከባድ ሆኗል። ናታን ግን ባላሰበው መንገድ ነገሮች እየፈጠኑለት ይገኛሉ። ከዛ በፊት ግን ኤፍራታን ያፌት ከባድ የሆነ ፋይል አስፈርማታል ማለት ነው። ድርጅቱ ውስጥ እንድትሰራ ኃላፊ ሆና እንድትቆጣጠር ሁሉንም ነገር እንድትሰራ ሊያደርጋት ይመስለኛል። ብቻ የሆነ ፋይል ሰቷት እየፈረመችለት ነበረ። ይሄ ፋይል እንግዲህ ደህና ነገር አይደለም። እሷን የሚጎዳት ወይም ደግሞ ናታንን የሚጎዳ በእሷና በናታን መሀል ትልቅ የሆነ ክፍተት የሚፈጥር ነገር ነው ማለት ነው። እሷ ተጠያቂ እንድትሆን የሚያደ ያደርግ ነገር ነው። እንግዲህ ያፌት ያደረገ እሷ መጀመሪያ አልፈርምም ብትልም ነገር ግን መጨረሻ ላይ ሳታነብ ምን እንደሚል በቀጥታ ነበረ ፊርሟን ያስቀመጠችው። በዛን ሰዓት ያፌት በደስታ ነበር፣ ውስጡ በሐሴት ነበር የተሞላው ናታን ሰራውልህ እኔ ያፌት መሆኔን አት ታውቅም ነበር እያለ ነው። እና እንግዲህ ናታን ብቻውን ቤት ተከራይቶ ክላሱን ዘግቶ ነገሮችን በደንብ እያየ ይገኛል። ስራውንም እየሰራ ነው። ወንጀለኞቹ ከየት ወደ የት እና እንዴት እንደሚሰሩ ቼክ እያደረገ ይገኛል ማለት ነው። ነገር ግን ናታን እንዲህ እየሰራ እየለፋ ያፌት ሊያከሽፍበት ነው። ሲያከሽፍበት ናታን ምን አይነት ስሜት ሊሰማው ይችላል? ሌላስ ምን አይነት መንገድ ሊጠቀም ይችላል? ናታን ያፌትን ወደ መቀመቅ ለመወርወር የሚሰራውን ስራም ደግሞ ለማጋለጥ ናታን ሀሳብ አሁን ያፌትንም ራሱ የሚሰራበትን ድርጅትንም ሁሉንም ነገር አጋልጦ ለፖሊስ ሰጥቶ ከዛ በኋላ እፍራታነት አውጥቶ በሰላም መኖር ነው። ነገር ግን እዛ ለመድረስ ብዙ ችግሮችና ተግዳሮቶች እያጋጠሙት ይገኛሉ። በመጀመሪያ ደረጃ የሀፌት ሰዎች ሲወጡና ሲገቡ እየተከታተሉት ይገኛሉ። በሌላ በኩል የዲያራ እናት ሰዎች፣ ራሱ የሚሰራበት ድርጅት ናሳን ንጹህ ሰው ነው ወይስ አይደለም፣ እየሰለለን ነው ወይስ ምን እያደረገ ነው በማለት እነሱም እየተከታተሉት ይገኛሉ። ከዚህ ሁሉ ወጥመድ አምልጦ የእውነት ናሳን ያሸንፋል ወይስ አያሸንፍም? አሁን ላይ ያፌት ነገሮች ሴቶች እየተወሳሰቡበት ነው። በዛ በኩል እዛ ያሉት ሴቶች የሚሰሩት ሴቶች ግማሾቹ ስለተወሰዱ የሚያመጣው የገቢ ምንጭ ቀንሶበታል ማለት ነው። በዚህ በኩል ኤፍራታ አንዳንድ ሴራዎችን እያሴረችበት ስለሆነ ለጥንቃቄ ያክል ኤፍራታን በትኩረት እየተከታተለት ይገኛል። ብዙ ነገር አደጋል። ጥፋት አጥፍታ እንዳላጠፋች በድለው እንዳልበደለች እያለፋት ነው ማለት ነው። ሁሉንም ነገር ዝም ማለት ጀምሯል። የያፌት ባህሪ ባይሆንም ነገር ግን ለኤፍራታ የሆነ ያሰበላት ከባድ ነገር ስላለ የምታደርገው ነገር ሁሉ አይገርመው ማለት ነው። ሌላኛው አቤል ነው። አቤል እዛ ቤት ገብቶ እንግዲህ መኖር ሊጀምር ነው፣ እየኖረም ነው። ለያፌት ደስታ አልሰጠውም፣ እንዲኖርም አይፈልግም። ነገር ግን አሁንም አቤል ሌላ ለያፌት ከባድ ነገር ሆኖበታል ማለት ነው። ያፌት እንግዲህ ሁሉ ነገር ተቋቁሞ ሁሉንም ነገር የእውነት ተጋፍጦ ልክ እንደ በፊቱ ስራውን እየሰራ ሳይሸነፍ ይቀጥላል፣ ወይስ ደግሞ የሚሸነፍ ይመስላቸዋል? ሌላኛዋ ሉሊት ናት። ሉሊት እንግዲህ ቤት ውስጥ ሆና እንግዲህ ነገሮችን እንድትከታተል ና መረጃዎችን እንድታቀብለው ያፌት በደጋጋሚ በተደጋጋሚ እየጠየቃት ነበር ሉሊት ግን እንደፈለገው መረጃዎችን እንደ በፊቱ እያገኘ ስላልሆነ ለያፌትም እየሰጠችው አይደለም ማለት ነው በተለይ ናታን መቼ እንደሚወጣ እንደሚገባ የሚወጣበትን ና የሚገባበትን በር ፈልገሽ አሳይኝ ብሏት ነበር ነገር ግን እሷ ልታገኘው ስላልቻለች ቪዲዮ ቀርጻ መላክን መርጣለች ማለት ነው ሉሊት አሁን ብቸኝነት እየተሰማት ነው ብቻዬን ነ ነው ማንንም አላወራም፣ ከማንም አልሆንም እያለች ነው። ሉሊት እንግዲህ ልክ እንደስካሁኑ መረጃዎችን እያሰባሰበች ለያፌት ካልሰጠችው ያፌት ከባድ የሆነ እርምጃ ሉሊት ላይ ሊወስድባት ይችላል ማለት ነው። እንግዲህ በቀጣይ ክፍል የሚፈጠረውን እናያለን። ባይ ባይ።